እጅግ ልዩና ውብ ድር በታሪካዊቷ ፒያሳ ላይ ይዘንሎ መጥተናል። ካራዳ ፓርክ ፊት ለፊት ካራኪሎና ሜክሲኮ በቅርብ ርቀት መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ቅናሽ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። ባለ 1 መኝታ ከ441 ሺህ ብር፣ ባለ 2 መኝታ ከ855 ሺህ ብር፣ ባለ 3 መኝታ ከ1.1 ሚሊዮን ብር ከቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። እንዲሁም ሰ7ፐርሰንት 70% ለሚከፍሉ 30%ቱን ድርጅቱ የሚችል ሲሆን ታዲያ ይህ ዕድል የተመቻቸው ለአስር ሰዎች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ፣ ክብራትና ክብራን የሣድስ ቤተሰቦቼ። ዛሬ ሶስት በጣም መሰረታዊ የሆኑ መረጃዎችን ይዤላችኋለሁ። የሰማነው የሳይንስ መረጃ ነው። ይህ እዚህ የምታዩት የናሳን ገጽ ነው። በጣም አስደንጋጭ ዜና ነው የነገረን። the moon is rusting and researchers want to know why ይላል። ጨረቃ እየዛገች ነው የሚል የሳይንስ የሪሰርች ውጤት መሰማት ጀመረ። ይሄ በጣም የሚያስደነግጥ ነው። እንግዲህ ለዚህ የሚሆን በጣም ብዙ ማብራሪያዎች አሉ። ጨረቃ ግን እየዛገች ነው። ለምንድን ነው አሳያቸዋለሁ። በተመሳሳይ ሁኔታ ይህም ሪሰርች ነው። ለምሳሌ የኔቸር መጽሔት የጥናት ውጤት ነው ያሳትመበት ነው። ዘ ሙን ኢዝ ረስቲንግ ጨረቃ እየዛገች ነው ይልና ያስቀምጠዋል ያው እዚህ አክሰሱን ማግኘት ይችላላችሁ። ከዛ ውጪ ይሄም ደግሞ ሌላ የሳይንስ የሰሞኑን ነው እንግዲህ ኦልሞስት እነዚህ ሀያ ቀን ውስጥ የተነገረ ያለ ነው። the moon is resting thanks to wind blow from earth ይሄ ምክንያቱን እዚህ ጋር በደንብ አድርገው ያስቀምጠዋል። ግን ይሄ በመጽሐፍ ቅዱስ በግልጽ የተጻፈ ነው። እንዴት የሚለውን ነገር እነግራችኋለሁ። ከዛ አስቀድሜ ግን ምን ማለት ነው ጨረቃ ይዛገች ነው የሚለውን ነገር በደንብ አብሯችን ላይ እንያዝ። ሳይንቲስቶች እንግዲህ ኦክሲጅን ፓርቲክሎችን የኦክሲጅን ንጥረ ነገሮችን ከመሬት ወደ ጨረቃ ብሎ የሚያደርጉትን አገኘ ማለት ነው። ይሄም ደግሞ የሉናር ወይም የጨረቃችን ላይ ያሉ ተፈጥሯዊ ማዕድናት በተፈጥሯቸው ከብረታማ ኔቸር ስላላቸው ይሄም ሄማታይት ወደ ተባለው ወይም በተለምዶ ይሄ ዝገት ብለን የምንለውን ነገር ይዞት እንዲመጣ ያደርጋል። ምክንያቱም ኦክሲጅን ከብረት ጋር በሚቀላቀል እነዚህ ብረታማ ኔቸር ያለባቸው ማዕድናት በጨረቃ ላይ ስላሉ ማለት ነው ስለዚህ ከመሬታችን ከፍተኛ ለምን እንደሆነ ራሳቸው ሳይንቲስቶቹ ጥናቶቹ ላይ ሲናገሩ ለምን እንደሆነ ግራ ገብቷቸዋል ይሄን የሚያሳየው the deep interconnection between earth and moon እንዳለ ነው። በጨረቃና በብሬት መካከል የጥልቅ የጠለቀ ግንኙነት አለ። ይህም ደግሞ ጂኦሎጂካል ሪከርድን ጨረቃ እያሳየች መሆኑን ማለትም ይሄ በተለየ ጂኦሎጂካል የሆነ ንቅናቄ ያለባት መሆኑን ጭምር የሚያሳይ በተለየ ዚሊያንግ ጄን የተባለ በጣም ታዋቂ የሆኑ ሳይንቲስት ለዚህ ጉዳይ በተለየ ማኳ ዩኒቨርሲቲ ሳይንስን ቴክኖሎጂ ምሁር ናቸው በቻይና ያሉና ለዚህ የሚሆኑ ጥናት ደግሞ ጨምረው አቅርበውታል። የጨረቃ በዚህ ደረጃ ላይ መዛግ በመጽሐፍ ቅዱስ ላይ ይሄ በሚሆንበት ሰዓት የእግዚአብሔር ቃል እየተፈጸመ መሆኑን በግልጽ የነገረን ነው። እንግዲህ ምንድ ነው ምክንያቱ ወደዛ ይዞት የሚሄደው የሚለው ነገር በተመለከተ ዊንድ ነው ይሉታል። ንፋሳማ ተፈጥሮዎች ናቸው ይላሉ። The wind contains ions of virus elements እንደ ሃይድሮጂን፣ ኦክሲጂን፣ ናይትሮጂን ያሉትን ንጥረ ነገሮች ሰብስበው ንፋሳማ የሶላር ዊንድ የሚባለው አይነት ማለት ነው። እና ይዞት ወደ ጨረቃ ላይ ይዘውት ይሄዳሉ ነው። እነዚህም ቻርጅድ ፓርቲክሎች ጨረቃን ይነክኳታል። ከዛ በኋላ ኦፍ ሉናር ሶይል በላይኛው የጨረቃ አካል ላይ እየሄዱ ይለጠፋሉ። ይሄ በሚያደርጉበት ሰዓት ኬሚካል ሪአክሽን ትሪገር ያደርጋሉ፣ ይቀሰቀሳሉ። በሁለት ሺህ ሀያ ሳይንቲስቶች በተለይም በሕንድ ላይ የሚታወቁ በጣም ትላልቅ የምርምር ተቋማት ላይ ይሄ ሄማታይት የሚባለውን ንጥረነገር ወቅር ንጥረ ነገር ዝገታማ ተፈጥሮ የሚመጣውን ንጥረ ነገር በተመለከተ እንደ ተመለከቱና ይሄ ማታይት ደግሞ አይሮን ሪች ሚኔራል እንደሆነ ፎርም ወን ሮክስ ሪያክት ዊዝ ወተር አንድ ኦክሲጅን ውሃና ኦክሲጅን ሲቀላቀሉ የሚፈጠር ነገር እንደሆነ ግልጽ ነው። ይሄ ይሄ በአብዛኛው ዝገት ብለን የምንለው ብረቶችን የሚያዝገውን አይታችኋል፣ ወደ ቀይነት ነው የሚቀየረው ሰው እጃችሁ ላይ ቀይ የሚመስል ቀለም ይፈጠራል። እሱ ዝገት ነው። ጨረቃን እያዛጋት ያለው ነው። ታዲያ ይሄ በጣም የሚገርም ትንቢት ነው። በመጽሐፍ ቅዱስ ላይ በግልጽ የተቀመጠ ትንቢት ነው። ይህም በተመለከተ ጥናቱ ብዙ ስለሚል ገብታችሁ ማንበብ ትችላላችሁ። እኔ እሱ ላይ ማተኩር አይደለም የፈለጉት። ነገር ግን ይሄ ቅዱሱ የእግዚአብሔር ቃል በትንቢት ያስቀመጠው ነገር እንደሆነ ታያላችሁ። ጨረቃ በምትዝግበት ሰዓት ላይ ቀለሟ ቀይ ነው የሚሆነው ማለትም ደም ወደ መሆን ወደ መልበስ ምልክት ነው የምትቀየረው። ለምሳሌ ይሄ ሳይንሳዊ መጽሔት ምን ይለዋል? ዋይ ኢዝ ዘ ሙን ተርኒንግ ሬድ፣ ለምንድን ነው ጨረቃ ወደ ቀይነት ቀለም እየተለወጠች ያለችው? ወይም ወደዛ ሙሉ በሙሉ አልተለወጠችም። እንደገናም ደግሞ በአጭር ጊዜ የሚለወጥ አይደለም ግን ምልክት ነው ጌታ የነገረን። ስለዚህ ሬስቲንግ ኤንድ ሉናር ኤክስፕሌንድ በሚል ያስቀምጠዋል። ስለዚህ ጨረቃ ረስት ወይም ዝገት እያገኛት መሆኑን በዚህ ላይ አብራርቶ ያስቀምጡታል። እሱን ሳይንሳዊ ጥናት ነው ገብታችሁ ማየት ይችላላችሁ። መጽሐፍ ቅዱስ በግልጽ የነገረን ነገር ቢሆን ቀርበዋል። ኦልሞስት ጨረቃ ትዝጋለች የሚለውን ቃል በደም አድርጎ ይገልጸዋል ማለት ነው። በትንቢተ ኢዩኤል ምዕራፍ ሁለት ከቁጥር ሰላሳ አንድ ላይ ታላቁና የሚያስፈራው እግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ የሚለው። በተደጋጋሚ ይህን በተመለከተ በጨረቃ ላይ የሚታዩ የደም ምልክቶች፣ በተለይ ከጨረቃ ደም መልበስ ጋር ተያይዞ የሚነሱ ትንቢቶችም ጭምር እንዳሉበት እዚህ ውስጥ መርሳት የለባቸውም። ጨረቃ ወደ ደም ይለወጣል የሚለው በሌላኛው ትንቢታዊ ትርጓሜ ደግሞ ጨረቃም ወደ ደም የሚለው ወደ ልክ አሁን ያልኳችሁን አይነት ዝገት ቀይ ቀለም እንግዲህ ልክ አሁን ያው ማርስ ወደ ቀይነት ወደ ደምነት አይነት መልክ ያለባት ዋነኛው ሲክሪት ከዚህ ጋር የተያያዘ ነው። ስለዚህ ጨረቃም ወደ ደም ይለወጣል ብሎ ያስቀምጣል መጽሐፍ ቅዱስ። ይሄ በሚሆንበት ሰዓት ላይ የጌታ መምጫ እንደቀረበ እንድናውቅ ይነግረናል። ሳይንስ ደግሞ አሁን ጨረቃ ረስት እያደረገች ነው፣ እየዛገች ነው፣ ቀይ ቀለም እየያዘች ነው በሚል እያስቀመጠልን ይገኛል ማለት ነው። ስለዚህ በትንቢተ ኢዩኤል ላይም እንደገናም በሐዋርያ ሥራ ምዕራፍ 2 ከቁጥር 20 ላይም ታላቅ የሆነ የተሰማ የጌታ ቀን ሳይመጣ ፀሐይ ወደ ጨረቃ ጨለማ ጨረቃም ወደ ደም ይለወጣሉ። ኦልሞስት ቀይ የሚለውን ነገር እዚህ ጋር በልባችሁ ያዙ። ዋይ ኢዝ ዘ ሙን ተርኒንግ ሬድ። ወደ ቀይነት ወደ ደምነት ወደ ዝገት ለምን ይለወጣሉ? የጌታ ቀን ሳይመጣ አስቀድሞ እነዚህ ምልክቶች በሰማይ ይታያሉ። በዮሐንስ ራእይ ምዕራፍ 6 ከቁጥር 12 ላይ ስድስተኛውንም ማህተም በፈታ ጊዜ አየው፣ ታላቅም የምድር መናወጥ ሆነ፣ ፀሐይም እንደ ማቅ ጠጉር ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ ይላል ይላል ኦልሞስት የዝገቷንም ጉዳይ እዚህ ላይ ያሳያል። እንደገናም ጨረቃ በመጨረሻዎቹ ዘመናት ላይ የደም ጨረቃ ወይም ብለድሙንም እንደዚሁ ተደጋጋሚ ሆኖ ባለፈው እንደተከሰተው አይነት ቀይ ጨረቃ እንደዚሁ እየተደጋገመ ሲመጣ ምልክት ነው። ሌላኛው ቀይ ጨረቃ ወይም ቀይ እንደ ደም የምትሆንበት ደግሞ ዝገት እንደሆነ ታያላችሁ። ታዲያ መቼ ነው ይሄ የተረጋገጠው? አሁን ነው። አሁን በመጨረሻዎቹ ዘመናት ላይ እየሆነ ነው ተብሎ ሳይንስ እያረጋገጠ እንዳለና እኛም ደግሞ ከቃሉ አንጻር ቃል በቃል ፍጻሜውን የሚያገኝ የእግዚአብሔር ቃል ሕያውና እውነት ስለሆነ ይሄን እየተከታተልን እያወቅን እየነቃን ራሳችንን እንድንጠብቅ ውድ ቤተሰቦቼ እነግራችኋለሁ፣ እጠቁማችኋለሁ። በጣም ወዳችኋለሁ፣ አብዝቼም አከብራችኋለሁ። ንንቃ፣ ዘመኑን እንዋጅ። የእግዚአብሔር ቃል ለዘላለም ሕያውና እውነት ነው። ይመጣል፣ ጌታችን ለፍርድ ይመጣል፣ እንጠብቀዋለን። ሁልጊዜ እንደሚመጣ ጌታችንን ሰፍ ብለን ተንገብግበን ተንሰፍስፈን ጌታችንን ልንጠብቀው እንደሚገባ መጠቆም እወዳለው ጌታችን ይህን ዘመን ያሻግረን ይህን ዘመን ያሳልፈን የክፋት ዘመን ስለሆነ ይህን ዘመን ጌታ ያሳልፈን ክርስቶስ ይጠብቀን ይሸፍነን ለማለት እወዳለው አዘጋጅና አቅራቢ መምህርና ጋዜጠኛ አቢይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች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 በተያያዘ ዜና እንግዲህ እዚህ አረብ ኒውስ እንደገለጸው ካያችሁት ሳዑዲ ኦቶሪቲስ አሬስት 14000 የሚለው ኢሌጋል ኢሌጋልስ ኢን ኤ ዋን ዊክ በአንድ ሳምንት ብቻ ከ14 ሺህ ሰዎች በላይ ስደተኞች በሚል አስሯዋል። እንደገናም ደግሞ ዲፖርት አድርገዋል ማለት ነው እያደረገ ይገኛል። ይህም በተመለከተ እንደ ቀላል አንመለከተውም። በጣም በሚገርም ደረጃ በዛ ውስጥ በጣም በርካታ ኢትዮጵያውያን እንዳሉ በዚህ ዜና ላይ መነገር ተችሏል ማለት ነው። እንግዲህ እዚህ ዜናው ላይም እንደሚያሳያችው በኦክቶብር 25 2025 ሳውዲ አረቢያ 1439 ኢሌጋል ስደተኞች በሚል አሰናብታለች ወይም ደግሞ ዲፖርት እያደረገች ትገኛለች። ሲግኒፊካንት ነምበር ኦፍ ዘም አር ኢትዮጵያንስ። እዚህ እንደምታዩት ሲግኒፊካንት ነምበር ኦፍ ኢትዮጵያንስ እዛ ውስጥ ተካተዋል ማለት ነው። ኢትዮጵያውያንም በዚህ ዲፖርቴሽን ውስጥ ተካተዋል። እንግዲህ ዲፖርቴሽኑ ፓርት ኦፍ ን በሚል በስራና በኑሮ ፈቃድ ዙሪያ ላይ ሀገሪቱ ያላትን ህግ መሰረት በማድረግ ይሄ ወጥቷል ይባላል። ይሄ ሌተስት ዲፖርቴሽን ነው። በአሁን በቅርቡ ማለት በዚኛው ሳምንት ላይ ከ14 ሺ ሰዎች በላይ ተካተውበታል። እንግዲህ እዚ ጋር በተለይ ማይግራንትን ትሪት ለማድረግ የወጣው ኦቨሮል ማይግራንት ፓተርንስን በተመለከተ የሪሊፍ ዌብ የሚባለው ድርጅት ይዞት የወጣው መረጃ ኢትዮጵያዊ ከሳውዲ አረቢያ ጋር ኢትዮጵያ ያላትን አግሪመንትና ሌሎች ጉዳዮችን አካቶ እዚህ ውስጥ ይመለከታል። እንግዲህ የሀገራችን መንግስት ሰው በስደት በዚህ ደረጃ ላይ በሌሎች ዓለማት ላይ ኢሜጅ በሚያበላሽበት ደረጃ ላይ ነው ያለው። የሀገሪቱ መንግስት ለዚህ ምንም አይነት ፊድባክ ሲሰጥ አልሰማንም። ለምሳሌ እንበል የሳኡየ ሀዱሽን በተመለከተ ሲታሰር ሲፈታ ምን ሲል የኢትዮጵያ መንግሥት ዲል ሲያደረግ አልሰማንም ድል ሲያደርግ አልሰማንም። ይሄ በጣም የሚያሳዝን ነው። ምክንያቱም ኢሜጅ ነው የሚያበላቸው ከጀርባ ያለውን እውነታ ጎልጉሎ አውጥቶ በዛ ዙሪያ ላይ በትክክለኛ መመልከት ያስፈልግ ነበረ ማለት ነው። ይሄ የሚያሳዝን ኢሜጅ ስለሆነ በዚኛው ፕሮግራሜ ላይ ጠቆም አድርጊያቸው አልፍ ያለው ወደ 14 ሺ የሚጠጉት በዛ ውስጥ እንግዲህ በተለያዩ ሀገራት አሉ። እዛ ውስጥ ካሉ ዝርዝሮች መካከል የኤርትራውያን፣ ሱማሌ፣ ሱዳን፣ ኢቨን ፓኪስታን፣ ፓኪስታኖች ህንዶችም አሉበት እንደገና ወደ ፊሊፒኖች ሌሎችም ውዛው የተካተቱ ብዙ ሀገራት አሉበት። ከነዚህ መካከል ምስራቅ አፍሪቃ ላይ በርካታ ሀገራት እንዳሉበት መረጃው ያሳያል ማለት ነው። ከዚህ ጋር ተያይዞ ወደ ሌላኛው መረጃ ልወሰዳችው፣ ኢትዮጵያ በአፍሪቃ የኑሮ ውድነት ስንተኛ ወጣች? እሱን አሳያቸዋል። እንግዲህ ክብራትና ክብራን ሣድስ ቤተሰቦቼ እዚህ ስክሪን ላይ እንደምትመለከቱት

ለምሳሌ እዚህ ከተቀመጡት ሀገራት መካከል አንዷ ናይጄሪያ ናት። የነዳጅ ዋጋ መጨመር ሌሎችንም ነገሮች እዚህ ጋር ተካቶ እንዴት ኑሮ ከፍተኛ ውድ እንዲሆን እንዳደረገና ኮስት ኦፍ ሊቪንግ እንዲጨምር እንዳደረገ በጣም ብዙ ነገሮችን እዚህ ጋር አካቶ አስቀምጠዋል። ሌሎች ሀገራትንም በዚህ ዝርዝር ውስጥ ያስቀምጣል። ከነዚህ መካከል እንግዲህ በቶፕ ቴን ሀገራት እነማን ናቸው? እንግዲህ አስረኛ ላይ የተቀመጠችው እዚህ እንደምትመለከቱት ዛምቢያ አስረኛ ናት። በዓለም 91ኛ ናት። ሩዋንዳ ዘጠነኛ ላይ በኑሮ ውድነት አፍሪካ ላይ ተቀምጣለች። በዓለም ደግሞ 85ኛ ናት። ዚምባብዌ በ8ኛ ደረጃ አፍሪካ ላይ በኑሮ ውድነት ተቀምጣለች። በዓለም 83ኛ ደረጃ ላይ ናት። ሞሪሽስ እንግዲህ በሰባተኛ ደረጃ በአፍሪካ ውስጥ የኑሮ ውድነት ላይ የተቀመጠች ሀገር ናት 80ኛ ናት በአለም ላይ ካሜሩን 36.2 ያክል ፐርሰንት የኑሮ ኢንፍሌሽን የተጨመረባት ሀገር ናት። 76ኛ ናት በአለም በካሜሩን በአፍሪካ 6ኛ ናት። በአምስተኛ ደረጃ በኑሮ ውድነት እዚህ እንደምትመለከቱ ሶማሊያን ትመለከታላችሁ። ሰባኛ ደረጃ ላይ ናት በአለም ላይ በአራተኛ ደረጃ አይቨሪ ኮስት በአፍሪካ የኑሮ ውድነት ላይ ተቀምጣለች ማለት ነው። በአራተኛ ደረጃ በአለም 69ኛዋ ውድ ሀገር ናት። በሶስተኛ ደረጃ ሞዛምቢክን ትመለከታላችሁ። ሞዛምቢክ በአፍሪካ ውስጥ ሶስተኛ ደረጃ ላይ የኑሮ ውድነት ያለባት ናት ስልሳ ስድስተኛ ናት በአለም ላይ ቦትስዋና በሁለተኛ ደረጃ ላይ የተቀመጠች ሀገር ናት በአለም ስልሳ አምስተኛ ናት በአንደኛ ደረጃ በአፍሪካ የኑሮ ውድነት ሀገራችን ኢትዮጵያ ተቀምጣለች ማለት ነው። በጣም ነው የሚያሳዝነው። ሀገራችን ኢትዮጵያ በአፍሪካ የኑሮ ውድነት በአንደኛ ደረጃ ላይ መቀመጧ ተነግሯል። በአለም 53ኛ ደረጃ ላይ ነው የምትገኘው ማለት ነው። እንግዲህ ይሄ የ2005 ነው። እንግዲህ ይህንን ያወጣው ቢዝነስ ኢንሳይደርም ሌሎችም ወርልድ ባንክ ነው ባይዞ ይዞት የወጣው። ይህንን በተመለከተ በትክክል መመልከት ትችላላችሁ ገብታችሁ። በአለም 53ኛዋ ውድ ሀገር ኢትዮጵያ ይሆናለች ማለት ነው። አሁን ባለበት ሁኔታ ላይ በጣም ነው የሚያሳዝነው። በአፍሪካ አንደኛ ውድ ሀገር ናት ኢትዮጵያ በኑሮ ውድነት ማለት ነው። ይሄ በእጅጉ የሚያሳዝን ነው ልብ የሚነካ ነገር ነው። እንግዲህ እንደምታዩት ኮስት ኦፍ ሊቪንጉ ከጊዜ ወደ ጊዜ እየጨመረ ይገኛል። እውነት ለመናገር ወይ መንፈሳዊ መፍትሄ የለው ወይ ሀገራዊ መፍትሄ፣ በጣም ያሳዝናል። እንግዲህ ይሄንን የሚመለከቱ ፖለቲከኛ አካላት በጠቅላላ በእነሱ ዘመን ላይ እነሱ በሚያስተዳድሩበት ዘመን ላይ የኑሮ ውድነቱ ምኑ፣ ኮስት ኦፍ ሊቪንጉ ምኑ፣ በጠቅላላ የምትመለከቱት ነገር በጠቅላላ ኬኦሱ፣ ውጥረቱ፣ ምኑ እነሱ በሚያስተዳድሩበት ዘመን ላይ ነው እንዲህ ተግተልትሎ እየመጣ ያለው እና ንስሐ ሊገቡ ይገባል የሀገራችን መሪዎች፣ ፖለቲከኞች። ለምን በነሱ ዘመን ኑሮ ይህን ያክል ተወዶ ገንዘብ ተፈጥፍጦ በነሱ ዘመን የሚሰማው ሪፖርት በጠቅላላ ልክ ያልሆነ ሪፖርት ከሆነ ወደ እግዚአብሔር ፖለቲከኞች ንስሐ ሊገቡ ይገባል። ምክንያቱም ይሄ ኢሜጅ ያበላሻል። በሆነ ዘመን ላይ ከሆነ ዘመን በኋላ በፍጹም የሚረሳ ነገር አይደለም። ኢትዮጵያ ውስጥ ለአዳግም የተቀየሩ በጣም በርካታ ነገሮች አሉ። አንድ ሰው፣ አንድ ፖለቲከኛ፣ አንድ ባለስልጣን እሱ ባለበት ዘመን ላይ እኔ ባለውበት ዘመን በፍስሐ በደስታ በርካታ ሰው መኖር አለበት ብሎ ሊጸልይ ይገባል። ያን ሲያደርግ የእውነት እግዚአብሔር ልቡንም ፊቱንም ይመልሳል። የዚህ ጊዜ እነዚህ ኑሮ ውድ የሆነባቸው በእነሱ ምክንያት ወይም እነሱ ባሉበት ዘመን ኑሮ የተወደደባቸው ፖለቲከኞች ንስሐ ቢገቡ በእግዚአብሔር ፊት ቢደፉ እግዚአብሔር ወይ በእኛ ዘመን በእኛ የንግስና በእኛ የፖለቲካ ዘመን ላይ ኑሮ እንደዚህ አይሁን፣ ነገሮች እንደዚህ አይሆኑ፣ እባክን እርዳን ብለው ሊንበረከኩና ንስሐ ሊገቡ ይገባል። ይሄ ባለበት ደረጃ ላይ እንደዚህ አይነት የኮስት ኦፍ ሊቪንግ በአፍሪካ አንደኛ ስንሆን አይናችን አይቶ መመልከት በጣም ያሳዝናል። ህዝብ ንስሐ ሊገባ ይገባል። ህዝቡም ንስሐ ሊገባ ይገባል። ምክንያቱም የሆነ የበደል ነው እግዚአብሔርን የሆነ ያስቀየብ ነው ያስከፋ ነው ነገር ቢኖር ነው የሁሉ ዋጋ እየከፈለን ያለነው ውድ ቤተሰቦች። ስለዚህ እግዚአብሔር ፊት ልንንበረከክ ይገባል። በእግዚአብሔር ፊት ንስሐ ልንገባ ይገባል። በእግዚአብሔር ፊት ልንደፋ ይገባል። እግዚአብሔር ወይ ምህረት አድርግልን፣ ቸርነትን አድርግልን፣ በምህረት ተመልከተን። ኑሮ በዚህ ደረጃ ላይ የሚወደድባት ሀገር ልትሆን አይገባትም። ኢትዮጵያ እባክህን ፊትህን መልስልን። ምክንያቱም ምንም ፖለቲከኛ መፍትሄ ሊያመጣ አይችልም። እግዚአብሔር ብቻውን መፍትሄ ግን ማምጣት ይችላል። ውድ ቤተሰቦቼ ንስሐ ልንገባ፣ ልንጸልይ በእግዚአብሔር ፊት ልንንበረከክ ይገባል። በአፍሪካ በኑሮ ውድነት አንደኛ መውጣታችንን ስንሰማ ልንሸማቀቅም ልናፍርም ንስሐ ልንገባም ይገባል። ስለዚህ ይህንን ነገር መጠቆም ወድጄ ነው፣ በጣም ልቤ ስላዘነና በነገሮቹ በጣም ልቤን ስለከፋው ይህንን መረጃ ላካፍላችሁ ብዬ ነው። ቸር ያሰማን እግዚአብሔር፣ በጎ ነገርን ሁሉ በፊታችን ይግለጥልን። የእሱ የበረከትና የቸርነት ዘመን ይምጣልን። ጣቶቹ ቤተመንግስትንም ቤተመቅደስንም ይዳስልን። መንፈሳዊ መሪዎች ስራቸውን ትተውጣል። መንፈሳዊ መሪዎች ለኑሯቸው ለገንዘባቸው ለምናምን ጥቅም ላይ ላይ ቢዚ ከሚሆኑት የሚበልጥባቸው እሱ ነው። ህዝብ ላይ የህዝብ በተማረርበት ህዝብ ግራ በተጋባበት በዚህ ጊዜ ወንጌል ሰብኮ አስተምሮ የሰዎችን አእምሮ በእግዚአብሔር ቃል በማጽናናት ከማኖር ይልቅ ሁሉም ሰው የራሱ ውድና ጥቅም ላይ ቢዚ የሆነበት ዘመን ላይ ስላለን ንስሐ ልንገባ እንደ ሀገር ሌላ ያንበረክከን ንስሐ ሊያስገባን እንደሚገባ ይህንን ፕሮግራም መጠቆም ወዳለሁ። ለዚ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ቸር ያሰማል። እጅግ ልዩና ውብ ድር ድል በታሪካዊቷ ፒያሳ ላይ ይዘንሎ መጥተናል። ካራዳ ፓርክ ፊት ለፊት፣ ካራኪሎና ሜክሲኮ በቅርብ ርቀት መገኛውን አድርጎ ስታንዳርዱን በጠበቀው አፓርታማዎቻችን ላይ ለጥቂት ቀናት ብቻ የሚቆይ ታላቅ ጥናሽ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። ባለ 1 መኝታ ከ441 ሺህ ብር፣ ባለ 2 መኝታ ከ855 ሺህ ብር፣ ባለ 3 መኝታ ከ1 ነጥብ 1 ሚሊዮን ብር ከቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። እንዲሁም ሰ7ፐርሰንት 70% ለሚከፍሉ 30%ቱን ድርጅቱ የሚችል ሲሆን ታዲያ ይህ እድል የተመቻቸው ለአስር ሰዎች ብቻ ስለሆነ ፈጠን ብለው ከስር ባለው ስልክ ይደውሉ። Merit Properties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 ታሪካዊ ስፍራዎችን ይጎበኛሉ። የጉዞ መነሻ ቀን ኖቬምበር 13 መመለሻ ኖቬምበር 24 ጎሎጎታ አስጎብኝ ድርጅት